የቆየ ነው፣ ሚኒስትሩ። አራት አመት አካባቢ አልፏል። ፓይለት ፕሮጀክት ብለን ከጀመርን ታውቀዋለህ ብዬ አስባለሁ በመላ ሀገሪቱ አንድ ኳስ ለአንድ ሰልጣኝ ብለን ክልሎች ጋር ተመካክረን ተወያይተን ከክልል ፌዴሬሽኖች ጋር ተነጋግረን ሁለት ሁለት በወንድና በሴት ቦታ እንዲመርጡ ራሳቸው አድርገን ታለንት ኤሪያችን ነው ብሎ ከክልሉ ውስጥ እንዲመርጡ አድርገን እዛ ላይ የቴክኒካል ዲፓርትመንታችን ዴቨሎፕመንት ፓዝዌያችንን አዘጋጅተው ወደ 1200 የሚደርሱ ወደ 27 ቡድና በኋላ እየጨመረ ነው የመጣው። አምስት ዩኒቨርሲቲዎች አሉበት። እንደዛ ነው የጀመርነው። በየአመቱ አመቱን ሙሉ ስልጠና ላይ ነው የሚያሳልፉትና ወደ 54 አሰልጣኞች የኪስ ገንዘብ እንከፍላለን ላለፉት አራት አመታት ማሊያ አሰፍተን ነው የሰጠናቸው፣ ገዝተን ሳይሆን ማሽን መስፊያ እና የመደረቢያ ማሽን በመቶ ሀያ ሺህ ብር ገዝተን ባለሙያ ከመርካቶ ቀጥረን ነው እናሰፋላቸው የነበረው ሀያት ካፍ አካዳሚ ውስጥ እና ምስጢሩ በዚህ ደረጃ የመጣ ነው።